ጨምረህ ብላ ከበል እኮ ጨምሬ እየጨምሬ እያርጌ ምን አድርጎ መብላት ከብደው እኮ ማወቅ ነው እንዴ? ስራ ሁሉ ምንድነው አንተ

በቃ እህቴ አቅርቢና ምን ምን ጭንቅላት ዞረ። በቃ ማሰብ ራሱ ምንም ማሰብ ማስተዋል አልቻልኩም። በቃ በሆነ ባልሆነ ጭቅጭቅጭ ጩቤ ይዞ